ሰላም ጤና ይስጥልኝ ወላጆች፣ እንኳን ወደ ቻና ላይ በሰላም መጣችሁ። ዛሬ የምንነጋገረው ስድስት ወር ህጻናት በሚሞላቸው ጊዜ መጀመር ከሚችሉት ምግቦች መካከል አንዱ የሆነውን ስኳር ድንችን ነው። ይህንን ከመነጋገራችን በፊት ጨቅላ ህጻናት ወ ስድስት ወር የሞላቸው ህጻናት ተጨማሪ ምግቦችን ከጡት ወተት ወይም ደግሞ ከፎርሙላ ወተት ተጨማሪ ምግቦችን ለመጀመር ዝግጁ መሆናቸውን የሚያሳውቁባቸው መንገዶች አሉ። ከእነዚህ መካከል አራቱ እናነሳለን። የመጀመሪያው በትንሽ ድጋፍ ብቻ መቀመጥ መቻለው። ህጻናት በምናስቀምጥባቸው ጊዜ ትንሽ ብቻ ድጋፍ የሚፈልጉ ከሆነ ተጨማሪ ምግብ ለመጀመር ዝግጁ ናቸው ማለት ነው። ሁለተኛው ደግሞ ምግብ ለመመገብ ፍላጎት ማሳየት። ለምሳሌ አጠገባቸው ምንመገብ ከሆነ የምንመገብበትን ሳህን ለመያዝ እጃቸውን መዘርጋት ያሳያሉ። ሶስተኛው ጭንቅላታቸውን እና አንገታቸውን መቆጣጠር መቻል ነው። አራተኛው ደግሞ ምግብን በሚመገቡበት ጊዜ ያው ህጻናት እያሉ ከስድስት ወር በታች አፋቸው ውስጥ ለማስገባት የምንሞክረውን ነገር በምላሳቸው እንደሚገፉ ይታወቃል። ነገር ግን አሁን ተጨማሪ ምግቦችን ለመጀመር ዝግጁ ሲሆኑ አፋቸው ላይ የምናደርግላቸውን ምግብ ይወጣሉ ማለት ነው። ይሄ የተፈጥሮ ምላሽ በሚያቆምበት ጊዜ ምግብ ለመመገብ ለመጀመር ዝግጁ መሆናቸውን የምናውቅበት መንገድ ነው ማለት ነው። እዚህ ጋር ሁለት ነገር ተጨማሪ ለማለት ፈልጋለሁ። ልጆቻችንን ምግብ ለማስጀመር በምናስብበት ጊዜ አንደኛ፣ በምግብ ዝግጅት ወቅት ምግቡን የሚያበስለው ሰው ወይም የምታበስለዋ ሴት ንጽህናውን በጣም በከፍተኛ ሁኔታ መጠበቅ ያስፈልጋል። ሁለተኛ ደግሞ ምግብ በምናስጀምርበት ጊዜ አንድን ምግብ ተራ በተራ ማስለመድ፣ ለምሳሌ ስኳር ድንች መጀመሪያ እንደ ምግብነት ሰጠን ከሆነ በቀጣይ ደግሞ ካሮት ለብቻ፣ እንደዚሁ ድንችም ለብቻ፣ አጃ ለብቻ፣ ዱባ ለብቻ እያደረግን ለብቻ ለብቻ ምግቦቹን እየሰጠን ተስማሚነቱን፣ እንዲሁም ደግሞ አለርጂ ናቸው አይደሉም የሚለውን እየለየን መሄድ ያስፈልጋል ማለት ነው። ለዛሬ ያው የተዘጋጀሁት የስኳር ድንችን ነው። ስኳር ድንች ያው በተፈጥሮ ጣፋጭ እንደሆነ ይታወቃል። ለስላሳም እንደሆነ ይታወቃል። ከፍተኛ የሆነ የንጥረ ምግብ ይዘት አለው። ቫይታሚን ኤ፣ ፖታሲየም፣ ፋይበርን የያዘ ሲሆን ይሄ ደግሞ ለህፃናት ወድ ምቹ የምግብ አይነት ያደርገዋል። ከስኳር ድንች የተሰራ የህፃናት ምግብን ለማዘጋጀት የሚያስፈልገን ነገር አንደኛ መካከለኛ መጠን ያለው የስኳር ድንች ሲሆን ሁለተኛ ደግሞ የስኳር ድንቹ ከተቀቀለ በኋላ የምናቀጥንበት ወተት ፈልቶ የቀዘቀዘ ወተት ይሆናል ማለት ነው። ወተቱ የጡት ወተት ወይም ደግሞ የፎርሙላ ወተት ነው መሆን ያለበት። ምክንያቱም ከአንድ ዓመት በታች ለህፃናት የላም ወተት ስለማይሰጥ ማለት ነው። አዘገጃጀቱ እንዴት ነው? መጀመሪያ ስኳር ድንቹን በደንብ አፈሩ እስከሚላቀቅ ድረስ በንጽህና እናጥባለን። ካጠብን በኋላ ደግሞ እንልጠዋለን። ከዚያ በትንንሹ እንከትፋለን። በትንንሹ የተከተፉትን ድንቾች በውሃ ወይም ደግሞ በእንፋሎት እናበስላለን። የበሰለውን ስኳር ድንች በሹካ መዳጥ ወይም ደግሞ የምግብ መፍጫ ካለን በዛ መፍጨት እንችላለን። ያንን ካደረገን በኋላ የተፈጨውን ስኳር ድንች ለስለስና ቀጠን ለማድረግ ፈልቶ የቀዘቀዘ ውሃ ማድረግ እንችላለን። ወይም ደግሞ የጡት ወተት እንዲሁም የቆርቆሮ ወተት የተፈጨው ድንች ላይ በመጨመር በሙሉ ላም እስኪል ድረስ አንድ ላይ እንቀላቅላለን። እዚህ ጋር በደንብ ምንም አይነት ነገር ሸካራ የሆነ ነገር እንዳይኖር ጥንቃቄ ማድረግ ይኖርብናል። ሸካራ ነገር ሊኖር ይችላል ብለን የምናስብ ከሆነ በማጥለያ ልናጠለው ያስፈልጋል ማለት ነው። ከዛ በኋላ ይሄ ላም ያለውን ምግብ ቀዝቀዝ ሲል ለልጃችን ወዲያው መመገብ እንችላለን። ከዚያም እንደዚህ ያማረ ይዘት ያለው የስኳር ድንች ምግብ ለልጃችን መመገብ እንችላለን ማለት ነው። በቀጣይ በሌላ ቪዲዮ እስከምንገኝ ድረስ ሰላም ሆኑ።